እንግዲህ ቱበሮቹ አንዱ ሲታረቁ አንዱ መጣላት ነው። አንዱ ሲጣላ አንዱ መታረቅ ነው። ጽጌና ዳኒ እንግዲህ ያው እንደምታውቁት እንግዲህ በዱባይ ላይ ዳኒ ፍራንክ ብሎ በመጣው ነገር ጽጌ ደግሞ ያው የእውነት ነገር እያደረገች ስትናደስ ስትበሳት፣ እኔ የሁለቱ ግን ግራ አይገባኝ። ሲፈልጉ ፍቅረኛሞች ነን ይላሉ ሲፈልጉ እህትና ማሽን ነን ይላሉ፣ እህትና ወንድም ይላሉ። ሲፈልጉ ደግሞ ቦይፍረንድ ነን በቃ ወዘተ ምናምን ይላሉ። እና ጽጌ ደግሞ ለምታደርጊያቸው ነገሮች ተሎ ባትናደጅ፣ ና ተሎ ባትበዛጭ መልካም ነው ህ እንደኔ ማለት ነው። እና እንግዲህ ያው ሜሮንን እንዳያቸው አስቶሽ ተሸበር ስትጨነቅ ነው የምትታየው እና ብረሽነሩታም ደግሞ እንግዲህ ሁሉም እየተጨነቁ እየተጠበቡ ይገኛሉ። የሜሮን ሊበልጥ የቻለበት ያለበት ምክንያት እንግዲህ ከፊቷ አንድ በት ስታወራ የሰማሁት አይ ከጽጌ ዳኒ ጋር ትክክል አይደለም፣ ህይወቷን ትወስናለሽ። ስለዚህ በሩ ይከፈት እያለሽ እንግዲህ በቁጣ እና በጭሆት ትናገራለሽ ማለት ነው። አንዳንዴ አንዴ ምን አለ መሰላችሁ በሴት እና በወንድ በፍቅረኛሞች መሀል እንደዚህ ያለ ነገር ብዙ ጊዜ ወተውና ወንድሞቻችን ላይ ይከሰታል ግን ወንድ ብሄድ ወንድ ይመጣል፣ ዋይ ሴት ብሄድ ሴት ይመጣል። ይህን ለበህይወታችሁ ተሎባ ተወስኑ መልካም ነው። አንደኛ በፈጣሪ ዘንድም ጥሩ አይደለም፣ ሁለተኛ በሰው ዘንድ በቃ። እንደ መዋደድ እንዳለ መለየት አለ፣ መለያየት እንዳለ መዋደድ አለ፣ በቃ እንጂ ለምን ህይወትን ለህይወትን ለማጥፋት መወሰን ምናምን? ምን አመጣው ወገኖችና፣ እባካችሁ ጥንቃቄ አድርጉ ህይወታችሁን አትወስኑ፣ ማለት ነው እንዲቀለለ ቀለለድልም ህይወት መጥፋት። ስለዚህ ብዙ ነገር ባታደርጉ እንደኔ መልካም ነው ማለት ነው። አሁን እንግዲህ ፅጌ ምን እያረገች እንደሆነ አናውቅም። ያው በር ዘግታ አለሁ አትል የለሁ አትል፣ ፀጥ ረጥ ብላ እንግዲህ ጓደኞቿን ታስጨንቃለች ማለት ነው። ዳኒ እንደሆነ ከሀገሩ ገብቶ እንግዲህ ከነዋንት እያገር ፕራንክ እየተደራረገ ኢትዮጵያ ውስጥ ነው ያለ። ፅጌ ደግሞ እንግዲህ በር ዘግታ እንግዲህ ትጨነቃለሽ ያ አንዳንዴ መታገሱ ዋጋ አለው። ብትታገሱ መልካም ነው ማለት ነው እና ለሚያልፍ ነገር ተሎቱክ ባትሉ ወደ ህይወታቸው እርምጃ ባትወስዱ መልካም ነው ነው የምለው። ሰላም ሰላም! ውድና የተከበራችሁ አድማጭ ተመልካቾች የቤተሰባቸ ጓደኞች በአጠቃላይ በውስጥም በሀገር ውጭም ውጭ ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሰላም ሰላም ብያለው። ሰላማችሁ እንደምድራሹ እንደ ሰማይ ኮኮብ ብዙ ተርፎ ይበልን። ሰላም ለሀገራችን፣ ፍቅር ለወገናችን ይላክልን። በተለይ ለሚገፋው በማንነቱ ለሚታረዱት ወገኖቻችን እግዚአብሔር አምላክ ምሕረትና ቸርነት ይላክልን። እንግዲህ ቪዲዮ ላይክ እና ሸር ሰብስክራይብ በማድረግ አበረታቱ ቀርቻለሁ። ያው እንግዲህ የቀረቡበት ምክንያትም እግዚአብሔር ይመስገን ያው በመልካም መንገድ ነው። ከዩቱብ ትንሽ ራቅ ያልኩታይ እንደ እግዚአብሔር ፍጹም ፍቃድ እንግዲህ በፈጣሪ ቸርነት ከዚህ በኋላ እመለሳለሁ ብዬ ባለሙሉ ተስፋ ነኝ። ፈጣሪ ከፈቀደና ከወደደ እስካሁን እንግዲህ አልተመቻቸልኝም ነበር። ከዚህ በኋላ እንግዲህ ላለመቅረት ቢያንስ በሁለት ቀን በሶስት ቀን አንዴ ለመላክ ቪዲዮ ገደዳለሁ ብዬ አስባለሁ። ግን ቪዲዮዬን እስከ መጨረሻ እያያችሁ ላይክ እና ሼር፣ ሰብስክራይብ አድርጉኝ። የመለቃቸው ቪዲዮዎች አጫጭር ናቸው እና በቅንነት አበረታቱ ነው የምላችሁ ወገኖች። እና እንግዲህ ያው የዳኒ እና የጽጌ ነገር እንግዲህ ጦርነቱ እንደቀጠለ ነው። ጽጌም እንግዲህ በብስጭት ምክንያት ነው ያለሽ በሩ እንግዲህ እስካሁን ያው የተከፈተ ተከፍቶ ቪዲዮ አልተሰራም። ቢሆንም ግን ጽጌ አንዳንዴ ምን አለ መሰላችሁ፣ እንደዚህ ቪዲዮ በሚታይ በሚለቀቅበት ሰዓት ለቃቂዎቹም አድራጊዎቹም ለቤተሰብ ብታዝኑ መልካም ነው። አሁን በዚህም ሰዓት የጽጌ ቤተሰብ ቢያዩ በጣም ከባድ ጭንቀት ውስጥ ነው የሚገቡት። አንደኛ ከሰው ሀገር ነው ያለችው፣ ሁለተኛ ደግሞ ብቻ በሰው ምክንያት ሲሆን ከባድ ነው እና በምታደርጉት ነገር ብታስቢበት መልካም ነው። በተለይ ጽጌ ለቤተሰብ ስትይም